እንዳመመሽ ማን ነገረሽኝ? ሰላምንሽ ቀርቼ ይመስልሻል እንዴ? አመኘሻለሁ። ግን ካልበላሽ እንደገና ቤት እንዴት ትደርሻለሽ? ቀጥለሽ ትምህርት እንዴት ትማረለሽ? ግን ጢቆ ወዬ፣ እኔውም በጣም በጣም በጣም ነው ሆዴን ያመመኝ፣ ጢቆ ቁርጠቱ። በቃ ምን እንትን የሆነ እቤታችን ብንኖር ኖሮ ጤና አዳም አመጣልሽ ነበር። ጢቆ አንድ ሚስጥር ልንገርሽ። ምንድነው እሱ?

ይጠቅማሻል ማለት እኮ ነው። እና ምን ሆነሽ ነው ተብሎ ወላጅ ጋር ተጠራልሽም እንዴ? አልተጠራልኝም። ለምን ለምን? ሁለት ቀን መሳምሳል ብላን የመለስኩት ቤት ደግሞ። ዝም ብለሽ አትበይ፣ ምግብ ምናምን የምንውዴን ቆረጠኝ ነው ምናምን አሉ። ወድማዚ ቆርጥ እኮ ምግብ አይበላም፣ ይከብዳል። ግን ምን ይሻለናል? አረቢት እኮ ይሄ በጣም ከመመሽ ቤትም ዝም ካሉሽ፣ እንደገና ትምህርት ቤትም ማስተማሪዎቻችን ዝም ካሉማ ልክ አይደለም። ዝም ብሎ እኮ ነው እየቀበጡ ነው ምናምን ብሎ ነው። እኔ ግን ጢቆ ቀብጮ አይደለም እንዴ? ቢጠቆ እኔ ጓደኛሽ ያልተረዳው ማን ይረዳሻል? ብድንብነው ማቅሽ ይኸው፣ አይንሽ ራሱ ዘንቧል። አረ ግርሽም ልክ ከባድነው ከባድ ነው። ቶሎ በይ ቢጠቆ፣ አይዞሽ ረረረ። አሁንማ ትምህርት ቤት ተጀምሯል። የቆሸሸ እጃችንን ምሳቀ ውስጥ እየከተትን ኧረ እንደ ቢጠቆ መጫወት ነው። ረረረረ ቢጠቆ ወይ ጨርሳ ትምጣ። እኔ ግን እጄን በደንብ ታጥቤ ስለነበር ምንም እስካሁን አላመመኝም። ሚሳቃም ሲታሰርልም በንጽህና እኮ ከሆነ እንታመምም። ጥንቃቄ ማድረግ በደንብ ይፈልጋል። ቢጠቆ መጣች። ቢጠቆ እንደሽ? ደህና ነኝ። ኧረ አሁን ታዲያ ሰባተኛ ጊዜ እኮ ማለት ነው። ዝም ልቲ ነው እንዴ? በቃ። እንዴ እንዴ ኪኒ ልኮ ወስድሻለሁ። ነይ ወደ ኪኒልክ እነጠራለ ና ነይ እንደዚህ እየተመላለሽ ማ ነይ ዝም አልልም። እንደ እንደ ብዙ ተማሪዎች ቅድም መለስ ቀለስ መለስ ሲሉ አይቼ ነበር። እኔ ዛሬ የሚወድቅ ተማሪ በስቶ ሆኖ እንደ ብዬ ነበር። ለካ ቢጠቆዬ እንደ አንቺ ሁሉም ሽንት ቤቱን ክሪስማስ ነገር አርጋችሁታል። አይዞሽ፣ አልቀለድኩም። እንደ እኔ እህቴን እኔን ይመመኝ አሁን ቀጥ እንሂድ ድረስ ነ ንትቁ ለማንም እንዳትናገራች ስለ ሰው ያሳስብሻ እንዴ ዋናው ጤናሽ ነው። ምን አገባሽ ስለ ሰው እንዴ። በቃ ገብቼ ይመጣለሁሽ። በቃ ግቢ፣ እኔ መርፌ ምናም ስለማልወድ እዚህ ጋር ጠብቅሻለሁሽ፣ ብትቆይ እሺ። ዶክተርዬ፣ እዬ በር ጋሉን እሺ። ወረ ጓደኜ አደራ መርፌ ነገር እኔ ማልወድም፣ እዟ አትወድም ወይ ትወዳለች እንዴ? እሺ ብትቆየ ጉድ ፈለው ልትወጋ ነው እንዴ! እስቲ ቢጠቆዬ፣ አመማት ጓደኛዬን ነገሩ ደህና ናት። የሆነ ድምፅ ይሰማኛል። መርፌ ተወጋች መሰለኝ። አረ ቢጠቆ፣ አይዞሽ፣ አይዞሽ፣ እንዴ፣ አይዞሽ ቢጠቆዬ መጣሽ ቢጠቆይ፣ ምን አሉሽ? ደህና ነሽ? ተወጋሽ እንዴ መርፌ? አሁን አው የመጀመሪያ ህክምና እርዳታ ትደርጉልኛል። የመጀመሪያ ቀጣ ያለው ማለት ነው። እናለሞላ ትምህርት ቤት ልናድር ነው። ልፈልግም ያልፈልግም ያዳምጠ እና ለወላጅ ደውላል። አሁን እናቴ ትመጣለች። አሀ እናትሽ ሊያዝዱሽ እና፣ በቃ እኔ ማግዝሻለሁ፣ አይዞሽ። ምኑ እንዴ? ከስር ከስር ፖፖ ይዤን ቢሆን ቤት አደርስሻለሁ። እና ቢጠቆ እኮ እየቀጠነ ነው ብሽ። ታዲያ ምን እናደርጋለን? ከዳይፐር ፖፓ ይሻልሻል። ትንሽ ደናነ ደናነሽ። ግን እናት ስትመጣ ደግሞ ክንቢት ውስተኛለች እንዴ? እማዬ እንነግራታለን እንዴ? እስክንገነፍል ድረስ መጠበቅ አለበት እንዴ? እናቶቻችን፣ አባቶቻችን፣ ልጆቻችን እንዴት ናቸው ብለው ቢያዩን ጥሩ ነው። አማማ ስንል እኮ ውሸት እየመሰላቸው ነው። አንተ ቀልድ ነው። እኔማ ሁሉ ጊዜ ቀልዳለ ስለምባል

እናት መጣች። አንቲ አር በዚህ ፍጥነት እናቷ እናመሰግናለን። በቃ ቢጠቆ ዛሬ ልትታከሚ ልትሄጂ ነው። በቃ ጠፈፈ ሲልልሽ እንገናኛለን። አይዞሽ፣ ይማርሽ፣ ይማርሽ። እና እኔ ግን አሁን ብቸኛ መሆኔ ነው። ወደ ክፍሌ ከመግባቴ በፊት ግን ቆይ እኔም ለአባቴ እቶ ወንድሞቼን ሲያማቸው ዝም እንዳትላቸው ብዬ እነግራቸዋለሁ። እንዴ ቢጠቆ